ት ያሰማልን ዝማሬ መላእክት ያሰማልን የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ጀሞ ቁጥር አንድ ደብረመዊ ቅዱስ አማኑኤል ቤተ ክርስቲያን ጥምቀት ጥቅምት 28 ቀን በዓል እናከብራለን፣ መጥታችሁ በዓል እንታከብሩ የሚል የጥሪ መልእክት አስተላልፈዋል። በሄዳችሁ በዓል እንድታከብሩ። እንዲሁ አንድ እናታችን ስሜን እሱ ራሱ ቅዱስ ገብርኤል ያውቀዋል። ብዙ ነገር አድርጎልኛል። ቤተሰብ በጣም በጽኑ ሕመም ታሞብኝ ቅዱስ ገብርኤል በምረት እጁ ዳብሶ ታመሞን ቤተሰቤን አድኖልኛል፣ አሽሮልኛል፣ ተፈውሶልኝ እኔም በሰላም ወደ ቤቴ ተመልሻ አለው። የፈወሰልኝን የረዳኝን፣ በአማላጅነቱ የጠበቀኝን ይህንን መልአክ አመስግኑልኝ ስለቴን አስገብቻለሁ ይላሉ። አመስግኑላቸው። የዓርቡ ጉባኤ ያው እንደምታውቁት ክፍል ሁለት ያለፈው ዓርብ በጥሩ ሁኔታ ተሰጥቷል። ቅድመ ጋብቻ መደረግ እንደነበረበት እሰፊው በክፍል አንድ፣ በክፍል ሁለት ደግሞ በጋብቻ ጊዜ ምን ምን መደረግ እንዳለበት ሁሉን ነገር ጠንጥቀው፣ ጸጋው ልምዱ፣ ያላቸው ብቃቱ ያላቸው ምር አስተምረውናል። አሁን ደግሞ ከጋብቻ በኋላ እንዴት ነው ባልና ሚስት የሚኖረው የሚለውን ደግሞ ከነ መፍትሄው ጥበቡን መንፈሳዊውን ጥበብ እንዴት አድርጎ በትዳር ደስታ፣ ሰላም፣ ፍቅር፣ ረፍት እንደሚገኝ ስለሚያስተምሩን መጋቢያ ላፍ ዓርብ ቀደም ብላችሁ እንድትመጡ። በአሁኑ ዓርብ በጣም ብዙ ሰው ነበረ፣ በቂ ነው። ከዛ መጨረሻው እየልጅ አስተዳደግም ስለሚያስተምሩ ሰዓቱ ስለረፈደ ጊዜ አለባክንም። ከዚህ በመቀጠል የዕለቱን ትምህርት የሚያስተምሩንን አባታችንን የሚጋብዙልን የደብራችን ዋና አስተዳዳሪ መላክ ገነት መዝገቡ ላቃው ይሆናሉ። ወደ እሳቸው ወስዳችኋለሁ። ይግዜር ቸርነት ጋር ሴማ ውወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ስብሃት ለእግዚአብሔር ለዛብ ፅሃን ናስከዛቲ ሰዓት እስከዚህ ሰዓት እናደረሰን ለአምላካችን ክብር መስጊያ ማይግባው አንድ ጊዜ እግዚአብሔርን መስጊነ ክቡር ቆሞስ አባ ተክል ሃይማኖት ወንዱ የታሪካዊቷና የዝነኛዋ በአዲስ አበባ ከተማ መዲና ታላቋ ገዳም የታሪካ ነገሥት በአታ ለማርያም ገዳም ዋና አስተዳዳሪ ክቡራን መምህራን ወንጌል ቀሳውስት፣ ያቆናት ካህናት፣ ቁራን፣ ምእመናን ምእመናት ከሩቁም ከቅርቡም ወደዚህ ቅዱስ ስፍራ መታችሁ እግዚአብሔርን የምታመሰግኖ እንደምናደራች አደራች ፍጻችሁ እንደምናደራች እንደምን አላች እንደምን ሰነበታችሁ። እዚህ ሰዓት ደርሰናልና እግዚአብሔርን አንድ ጊዜ አመስግኑት። ዛሬ ለየት ያለ አገልግሎት ነው የተደረገው። ሌሊት ያው እንዳያችሁት ከየአድባራቱ ከየገዳማቱ በደብራችን ሊቃውንት ተጨምረው ከደብራችን ሊቃውንት ጋር አንድ ላይ ሆነው ከየአድባራቱ ከታዕካ ነገሥት ከግቢ ገብርኤል ከሰዓሊተ ምሕረት እንዲሁም ከተለያዩ አድባራት እና ገዳማት ሊቃውንት መተው የተለየ አገልግሎት ሲደረግ ነው የታደረው። ይልቁንም የአንኮበር ወረብ በተለየ ሁኔታ እየተሸበሸበ ነው ያደረው። ዛሬ ጠዋት ደግሞ ሲነጋ ቅንዳሲሆን በሚገባ ተመርቶ እስካሁን ተደርሷልና የምንወዳቸው የምንናፍቃቸው ከአንድ በታቸው ለመስማት ምን ጓጓልላቸው። የአሁኑን ወንጌል ትምህርት የሚያስተምሩን ሊቀ ሊቃውንት አባ ተክለ ሃይማኖት ቆሞስ ናቸው የሚያስተምሩንና ትምህርቱን በሚገባ ዛሬ ታድለናል። በእውነት እዚህ ሰዓት ላይ የተገኘን ሁሉ እድለኞች ነን፣ ያስተምሩናል ወደ ሊቀ ሊቃውንት በዚያው ቃለ ጉባኤ ቃለ ምዕዳንና

መጽዋተ አበድ መሥዋዕት ከመሥዋዕት ይልቅ ምሕረትን እወዳለሁ። የተከበሩ መላከ ገነት ቀሲስ መዝገቡ ላቀው የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ ሊቀ መራናት ማእዛ ተክለወልት የዚሁ ቤተ ክርስቲያን ዋና ጸሐፊ የተከበሩ መጋቤ ብሉይ ኤልያስ በተወንጌል ኃላፊ፣ የተከበራችው ሊቃውንተ ቤተ ክርስቲያን አበው መነኮሳት፣ ካህናት፣ ወንድሞች ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በዚህ በቅዱስ ስፍራ የተገኛችው የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደመናደራችሁ እንደምን አረፈዳችሁ? እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሬ ቅዱሰ ባህሬ ንጹሐ ባህሬ ሕያወ ባህሬ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ቅድም በቅዳሴው መካከል የተነበበው ወንጌል እንደዚህ ደብር ማለት ነው እንደየቤተ ክርስቲያኖቹ በዚህ በወራጽዬ የሚነበቡ ወንጌሎች ይለያያሉ። ማይሌቱ የሚቆመው ላይ ቤትና ታች ቤት የሚባል ስላለው በማስማማት ሊቃውንቱ እንደየገብራቸውና እንደየልማዳቸው ስለሚሉት ነው እና በዚህ የተባለው ወመኑ መሀሪ የሚባል መዝሙር ነው። ከሱ ጋራ የሚገናኘው ሊቃውንቱ ያስቀመጡት ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 12 ከቁጥር አንድ ጀምሮ እስከ 32 ያለው ነው። ነገር ግን ብዙ አረፍተ ነገሮች በመካከሉ ስላሉ አንዱን አረፍተ ነገር ወይንም አንዱን ሀረግ ብቻ መዘን ከጊዜያችን ጋር ለመሄድ እንድንችል እሱን እንማራለን። የማቴዎስ ወንጌል በሉ ምእመናን ምዕራፍ 12 ቁጥር ሰባት ሰባተኛው ቁጥር ላይ ነው ያለው። እሱ ነው የምናነሳው። ምዕራፍ አስራ ሁለት ነው የጻፈው ማቴዎስ ነው። የማቴዎስ ወንጌል የሚባለው እሱ ስለ ጻፈ ነው። ምዕራፉ አስራ ሁለት ቁጥሩ ሰባት ላይ ሰባተኛው ተራ ቁጥር ላይ መጽዋተ አበድ መሥዋዕት ከመስዋይት ይልቅ መጽዋትን እመርጣለሁ ይላል እግዚአብሔር። ምንን እመርጣለሁ ይላል መጽዋትን መጽዋት የተባለ ደግሞ ምሕረትን። እንዲህ እንደተባለ አልሰማችሁም ወይን ያላችሁ፣ ይህን ያለበት ምክንያት ግን አለው። ይህንንም ቃል ደግሞ አልሰማችሁም ወይ ያለው ሆሴዕ በትንቢቱ፣ እግዚአብሔር ከመሥዋዕት ይልቅ መሥዋዕትን አይወድም እያለ አይደለም። ከመሥዋዕት ይልቅ ምሕረትን ይወዳል እግዚአብሔር። ይቅርታን ይወዳል እግዚአብሔር። ከመሥዋዕት ይቅርታ ይበልጣል። እንግዲህ እኛ አሁን በቤተ ክርስቲያን ገብተን መሥዋዕት የምንሰዋው ጧፍ የሚያመጣው እሱ መሥዋዕት ነው። ዕጣን የሚያመጣው መገበሪያ የሚያመጣው ብዙ አይነት መሥዋዕት አለና ራሱ በትሩፋት የሚያገለግለው መሥዋዕት ነው። እነዚህ ሁሉ የመሥዋዕት ነገሮች አሉና ከምትሰውት መሥዋዕት በብሉይ ኪዳን ከሆነ ደግሞ እንስሳቱ እየታረዱ የሚሰዋ መሥዋዕት ነው ያለውና ከነዚያ ሁሉ መሥዋዕት ምሕረት ይበልጣል ብሎ ጌታ ኢየሱስ ክርስቶስ አስተምሯል። ይህን ያለበትን ምክንያት አለ ቁጥር አንድ ጀምሮ ስትመለከቱት በሰንበት ቀን ጌታ ኢየሱስ በእርሻ መካከል ሄደ ይላል በምን መካከል በእርሻ መካከል በምን ቀን በሰንበት ቀን ሰንበቷ ደግሞ እጅ አሁና ሰንበት አይደለችም ያኔ እጅ ገና ስላልተመሰረተች ሰንበተ አይሁድ ቅዳሜ ናት ቅዳሜ እለት ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሐዋርያትን አስከትሎ ሐዋርያት አስራ ሁለት ናቸው። ደቀ መዛሙርት ሰባ ሁለት አልቤት ናቸው። ቅዱሳት አንስት ሰላሳ ስድስቱ እናቶች ናቸው። እነዚህ ሁሉ ይከተሉትና ታምና ሐዋርያትን አስከትሎ በእርሻ መካከል ሲሄድ ሐዋርያቱ ርቧቸው ስለነበረ እሸቱን እየቀጠፉ በሉ ይላል። እሸቱን እየቀጠፉ በሉ፣ ምክንያቱም ረሃብ ጊዜ አይሰጡም፣ ሰንበት አያሰኝምል ያስፈልጋል። ይልቁኑ በሰንበት ሦስት ሰዓት ላይ ነው ምግብ የሚበላው። ሌላውን ቀንስ ጾም ስለሆነ ተቆይቶ ተረፍዶ ወይም ዘጠኝ ሰዓት ነው የሚበላው የሚችል አስራ አንድ ሰዓት ሌላው ዘጠኝ ሰዓት፣ ሰዓተ ቅዳሴ ከቅዳሴ የሚወጣበት ሰዓት ተጠብቆ ይበላልና፣ ቅዳሜ ቀን ስለነበረ፣ ጾምን ስላልነበረ፣ የብሉይ ኪዳን ጾምም ቢሆን ማክሰኞና ሐሙስ ብቻ ስለነበረ ቅዳሜ አይጾምም ነበር። ጌታ ኢየሱስ ክርስቶስ ፍጥረትን ፈጥሮ ያረፈበት ለ ስለነበረ የማይጾምበት ቀን ስለነበረ ደቀ መዛሙርቱ ዋሃዙ ይመሃሉ ሰዊተ እሸቱን ይቀጥፉ ጀመር። እሸት እየቀጠፉ ሲበሉ ፈሪሳውያን መጡና ክስ አቀረቡ ለጌታ ኢየሱስ ክርስቶስ። ከሳሾች ናቸው ፈሪሳውያን። ፈሪሳውያን ራሳቸውን የሚያማጻድቁ የሌላ ኃጢአት የሚታያቸው የእነሱ ጽድቃቸው ብቻ የሚታያቸው። አንድ ፈሪሳዊ እንደውም አንዱ ቀራጭ ሲነቅፈው እንደዚህ እንደ ቀራጩ ያላደረክን በሳምንት ሁለት ቀን እንድጾም ያደረክን ጾመኛ ያደረክን ጸሎተኛ ያደረክን እያለ ይመካ ነበር። አንዳንድ ሰዎች አሁንም አይታጡ። የራሳቸው ጾም የሚታያቸው፣ ጸሎቱ የሚታያቸው፣ የሌላ ሰው ኃጢአት ደግሞ እየታያቸው የነሱ መሻል የነሱ መጽደቅ የነሱ የእግዚአብሔር ቀራቢነት እየታያቸው ሌላው ኃጢአተኛ ነው፣ ለእግዚአብሔር ምቹ አይደለም የሚሏል። እግዚአብሔር ከዚህ ሰው ብለን አሜን። እግዚአብሔር ምሕረቱን ይላት። የራስን ኃጢአት አስቦ የሚጸልይ ሰው ነው የሚጸድቀው እንጂ የሰዎችን ኃጢአት ቆጥሮ ለእግዚአብሔር የሚነግር ራሱን የሚያመጻድቅ አይጸድቅም። እራሱን የሚያጸድቅ አይጸድቅም። እግዚአብሔር ያጸደቀው ነው የሚጸድቀው። ራሳቸውን ያጸደቁ ፈሪሳውያን ቀርበው ጌታ ኢየሱስን የአንተ ደቀ መዛሙርት ምን እንደሚሰሩ ታያለዋል። ትሬኢኑ ዘይገብሩ አንዳኢከ ዘይከውን ገቢ ለመሰንበት። በሰንበት ቀን ሊደረግ የማይገባ ስራ ሲሰሩ ያውም የአንተ ተማሪዎች ተብለው ከአንተ ጋራ የሚውሉ ከአንተ ጋራ የሚያድሩ እንደ አምስቱ ገበያ ህዝብ እንኳን ቀን ቀን እየተማሩ የሚበተኑ አይደሉም። ከአንተ ጋር የሚያድሩ ቀን የተማሩ ሲረቅባቸው በሌሊቱ ተገኝተው ሳያስተኙ ሳይተኙ ሲቀጽሉ ሲያጠኑ የሚያድሩ ሆነው ሰንበትን የማያከብሩ ደቀ መዛሙርት የአንተ ተማሪዎች እንዲህ ናቸዋል። ጌታ ኢየሱስን ምን አሉት? በሰንበት ቀን እሸት በሉ አልክ። እሱ ይሄ ነው። በሰንበት ቀን እሸት ይበላ ይሆን? አይበላል። እዚህ ከተማ የበቆሎ እሸት ይሸጣል። ቅዳሜ እና ወደ አንበላው ነው እየበላ ነው ነጋዴዎቹም አሉ እኛም እየበላ ነው ነገር ግን እነርሱ አይበላም እሸት ቢሆን ሊበሉ አይገባም ተቀጥፏል ከማሳው ላይ ከአገዳው ላይ ተቆርጦ ነው የሚበላው እና ሰንበት ተሽሯል ነው አባባላቸው ሰንበት አልተከበረም ጌታ ኢየሱስ ክርስቶስ እንዲህ አላቸው ዳዊት ያደረገውን አላነበባችሁም ወይ መጽሐፍ እናውቃለን ትላላችሁ ናቸው ምክንያቱም ጸሐፍትና ፈሪሳውያን የሚባሉ ሰዎች የእውቀት እጥረት አልነበረባቸውም። የምግባር እጥረት ነው የነበረባቸው። የመንፈሳዊነት እጥረት ነው የነበረባቸው። አንዳንድ ጊዜ እውቀት ይበዛና መንፈሳዊነት ይታጣል። እግዚአብሔር መንፈሳዊነቱን ያድነን፣ ወገኖች። ብዙ ተምረን ይሆናል፣ ብዙ ሰምተን ይሆናል። ቅድም መጋቢ ብሎ ኤልያስ ሲናገሩት ነበረ፣ ከጋብቻ በፊት ከጋብቻ በኋላ የሰው ህይወት እንዴት እንደሚኖር ብዙ ትምህርቶች እዚህ መድረክ ላይ እየተሰጡ ይገኛሉና። ትምህርቱን በተማርነው ቁጥር ግን ትምህርቱ እንዳይፈርድብን፣ ለኩነኔ እንዳይሆንብን፣ ከእግዚአብሔር የምንለይበት እንዳይሆን፣ ወደ ሲኦል የምንሄድበት እንዳይሆን በተማርነው ለመኖር እግዚአብሔር ይርዳል። በዚህ ጊዜ ጸሐፍትና ፈሪሳውያን አዋቂዎች ስለነበሩ ጌታ ኢየሱስ ክርስቶስ እነሱ ሲጠይቁ የነበረው ሰንበት ተሻረ ነው ህግ ፈረሰ ነው እሱም በጥያቄ ሌላ ጥያቄ መልሱ ጥያቄ ነው የሆነው። የጥያቄው መልስ ጥያቄ ነው እንጂ ሌላ መልስ አይደለም። እነሱ ሰንበት ተሻለ ሲሉ፣ እናንተ ስለ ሰንበት የምታውቁ ለሌሎች ሁሉ የምታስተምሩ፣ ዳዊት ወደ ቤተ እግዚአብሔር ገብቶ እሱ ሊበላው የማይገባውን ከእሱ ጋር ያሉትም ሊበሉት የማይገባውን በሰንበት ቀን እንደበላ ዘከመርህ በዳዊት ወበ ቤተ እግዚአብሔር ወበላ ሀባው ዘቁርባን ዘይከውኖ ለበሊ ሊበላው የማይገባው ከእሱ ጋር ያሉት ሊበሉት የማይገባው በቤተ እግዚአብሔር ከአይናት ብቻ የሚሳተፉትን ተረፈ መሥዋዕት እንደተሳተፈ እሱም በዚያ ዘመን በጦርነት ስለነበር ዳዊትም ንጹሕ ባልነበረበት ዘመን በልቶ ኃጢአት እንዳልሆነበት አላነበባቸውም አላቸው። ዳዊት ላይ ኃጢአቱን ያልቆጠረበት ከእናንተ ጋር ዛሬ ያለው አምላክ ዳዊት ነው አላቸው። የዳዊት አምላክ ነው ከእናንተ ጋር ያለው። ኃጢአትን ይቅር ማለት የሚችል ነው ከሐዋርያት ጋር ያለ የሐዋርያትንም የእናንተንም ኃጢአት ይቅር የምለው እኔ ከእናንተ ጋር ያለው ነኝ አለና ከዚህ ጋር አያይዞ መጽሐፈ ሳሙኤል ምዕራፍ 21 ላይ የሚገኝ ነው የዚህ የዳዊት ታሪክ የመጽሐፍ ቅዱሱ ኅዳግ ላይ ከስር ስታዩ የምታገኙት ነው እና ምን አላቸው ጌታ ኢየሱስ ክርስቶስ? ወደ ተነሳንበት ርዕስ ምን አለ? ከመሥዋዕት ይልቅ ቅድም ያላችሁት ርዕስ ማለት ነው። ከመሥዋዕት ይልቅ ምህረትን እወዳለሁ ተብሎ እንደተጻፈ አላወቃችሁም ወይ ነው። እንግዲህ የተጻፉ ነገሮች ሁሉ ካልተጠቀምባቸው የሚያስኮንኑ አሉ። መጽሐፍ ቅዱስ በመጽሐፍ ቅዱስ ሕይወት ካልኖሩ ያስኮንናል። መጽሐፍ ቅዱስ ከመጻፉ በፊት ጽድቅና ኩነኔ እንደውም አይታወቅም ነበር። ቅዱስ ጳውሎስም ያለው ይሄንን ነው። ኦሪት ከመምጣቷ በፊት ኃጢአት ምን እንደሆነ አናውቅም ነበረ። ኦሪት ናት የነገረችን። ኦሪት ማለት ደግሞ መጽሐፍ ቅዱስ ነው። ሙሴ የጻፈው ነው። በደብረ ሲና ተገልጾለት የጻፈው ነው። ስለዚህ አጣዮ ለሙሴ ግብራ ለደብተራ ለሙሴ የድንኳኑን ስራ ያሳየ እግዚአብሔር በኦሪት ዘፀአት ምዕራፍ 31 ላይ ወነበቦ እግዚአብሔር ለሙሴ ወይ ቤሮ ወሙ ሊተ ለባስሌኤል ወለኤልያብ ከመግበሩ ሊተ ደብተራ ብርሃል ወይም ደብተራ ምስዋዕ ደብተራ ምሎይላል ያንን ድንኳኑን ይሰሩ ዘንድ ኤልያብና ባስሌኤልን ለዩልኛአለ እግዚአብሔር። ሙሴን ተናገረው፤ ድንኳኑ እንዴት እንደሚሰራ የእግዚአብሔር መስዋዕት የሚቀርብበት እንስሳቱ የሚሰውበት ያን ባስልኤል እና ኤልያብ የሚባሉ ጠበብ ተኦሪት ጠበብ ተደብተራ ድንኳኑን የመሥራት ችሎታው የነበራቸው። ወመልኦሙ እግዚአብሔር ጥበበ ለኤልያብ ወለባስልኤል። ኤልያብ እና ባስልኤል የሚባሉትን እነዚህን ሰዎች ከእስራኤል ወገን እግዚአብሔር በርቶ ድንኳኑን ያዘጋጁ ዘንድ ጠራቸው። ሱኖ ሌሊቱን ሲመሰገን ያደረው እግዚአብሔር በደመና ሆኖ ወተናገሮ በአምደ ደመና እግዚአብሔር ሙሴን በደመና ላይ ሆኖ ሰብአ ጊዜ ነው ያነጋገረው። ስንት ጊዜ ነው ያነጋገረው? ስንት ጊዜ ነው ያነጋገረው? ሰብአ ጊዜ ሙሴን አነጋግሮ ታል እግዚአብሔር በደመና ውስጥ ነው ሳይታይ። ከዚህ የተነሳ ሙሴን እስከ መቼ በደመና ውስጥ ሆነ ታነጋግረኛለህ? መቼ ተገልጠ ፊትን አያለው? ተገለጥና የአንተን ፊት ማየት አለብን። ድምጽም ብቻ ነው የሚሰማው አለ ሙሴ እግዚአብሔር። ድምፁን ብቻ ስትሰሙ እኮ አንዳንድ ጊዜ ይናፍቃል አይደል? ፊቱም ይናፍቃል ፊትም ማየት አለብን አለ እግዚአብሔር። ገጽ የሰ እያሰሪ ላከ ምንድ ነው ሙሴ ሰይዋ ኩሎሙ ደቂቀ እስራኤል ልጆች በጣም የዋ ነበር ይላል። ምንድ ነበረ ሙሴ? የዋ ነበር። እኛ አሁን የዋ ሰው ስናገኝ ሞኝ ነው አይደል? ምንድነው? ሞኝ አይባል። ሞኝና የዋ ይለያየ። ሞኝ የሚባለው የማያውቅ የዋ የሚባል ደግሞ አውቆ የሚተው ነው። ግልጽ ነው ሀሳቤ ገብቷቸዋል። የዋ የሚባለው አውቆ የሚተው ነው። ጌታ ኢየሱስ ክርስቶስም ወንጌሉም ሲያስተምር በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደምን የዋ ሁኑ ነው ያለው። እንደ ርግብ የዋዎችም ሞኝ ሆኑ ማለት ነው፣ አይደለም። የዋ ማለት አውቆ የሚተው ይቅርብኝ ብሎ መናገር እየቻለ መናገር የተው፣ የፈለገውን ነገር ማድረግ ችሎ ይቅርብኝ ብሎ የተወ፣ ለክርስትና ብሎ የተወ፣ ለሃይማኖት ብሎ የተወ። ስለዚህ ሙሴ የዋ ነበረ ነው። ሙሴስ የዋ ብሎሙደቂ፣ ከእስራኤል ከሁላቸው ከእስራኤል ልጆች ይህ ከሁላቸው የዋህ ነበረ ሙሴ ይላል። እንግዲህ እኛንም ሞኝነት ሳይሆን የዋህነትን እግዚአብሔር ይስጠን። ሞኝነት ጥሩ አይደለም። ሞኝነት ከእግዚአብሔርም ይለያ፣ የማይገባም ነገር ያስደርጋል። እንደውም የዋህነት የሚያሰራው ሳይሆን ሞኝነት የሚያሰራው ነው። የሚከፋው ከእግዚአብሔር የሚያጣለው ይህ ነው። ሙሴ ደግ ነበረ። የዋ ነበረና ጌታ ሆያ፣ ጌታ ሆይ። እንግዲህ ኦሪቱ ነው መጽሐፍ ቅዱስ ማለት። በሱ ወደ ወደዚያ ነው ሙሴ ምንድን ነው ያለው?